ሰላም ልበላችሁ። ሰላም እንዴት ናችሁ? መልካም በዓል ብያለሁ። ያው ለክርስትና እምነት ተከታዮች መልካም በዓል። ክፉ ሰው ሰላም ማለት አይችልበትም። ክፉ ሰው እናንተን ማስደሰት አይችልበትም። ክፉ ሰው መጣ ምን ያረጋል? ለዚህ ቻለም አልተፈጠረም ማለት ክፉ ሰው። ክፉ ሰው ቢሞት ነው የሚሻለውና፣ ሰው ከነ ክፋቱ ይባል ነበረ። ግን ደግሞ አይጠቅም ክፉ ሰው ምን ያረጋል? ፋሚሊ ግን በመጀመሪያ እናንተ ሰላም ልላችሁ እወዳለሁኝ። ማለት በጣም አስቀይሚያችኋለሁ፣ በጣም አስደብሬያችኋለሁ፣ በጣም ብዙ ነገር አድርጌያችኋለሁኝ መናገር እፈልጋለሁ። ይህ በመጀመሪያ ሰዓት ማለት ነው። ማለት እናንተ ለእኔ አስባችሁ ብዙ ነገር ስታደረጉ ነበር። ኢምቦክስን ላይ ፓንዳ የሆነ ነገር አለ እኔ አምንባሃለሁ፣ ምንም አታረግም ምናምን ስትሉኝ ነበረ ሁላችሁ ምና እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ብዙዎች ገደል ግባ ምናምን አህያ ምናምን ስትሉ ነበረ። ሁላችሁም የብዙዎቻችሁ እንትን ነው፣ ልክ ናችሁ። እናንተ ምንም ያጠፋችሁን ነገር የለም። እኔ አህያ ነኝ ውሻ ነኝ። በቃ የማይደረግ ነገር ነው ያረኩት። ወይ ወንድሜ ሚስት እንደዛ አድርጌ ያለኝ ግን፣ አንዳንዴ ሰው ስንባል የመቸኮል ነገር አለ። ባልሳሳት የሁላችንም ማስተያየት ይመስለኛልና እረጋ ብሎ ማሰብም ቢኖር አሪፍ ነው። ማለት የሆነ ሰው ለምሳሌ ሱስ ውስጥ የሚገባው ወዶ እንዳልሆነ የሆነ ሰው የሆነ ነገር ሲያደርግ ወዶ እንዳልሆነ ደግሞ መረዳት ይኖርብናል። እኔ ከዚህ ሀገር ስወጣ ለስራ ወደ ዱባይ ወይ ደግሞ ወደ አረብ ሀገር ሲሄድ እዚህ ጋር ያሉ በጣም ችግሮችን ለመሸፈን ከበር ለማድረግ ሰርቼ ራሴን ለመለወጥ ሰርቼ እንትን ለማለት ምናምን ነው እና ኤልዳናም ጋር ያንን ነገር ሳረግ ደግሞ አንድ ሰው ይጎዳል፣ አንድ ሰው ደግሞ ህይወቱን በአስተካክሉ እንዲመራ ያደርጋል ብዬ ስላሰብኩ ነው። ገባችሁ? እኔ መጎዳቴ ምንም አይደለም። አንዳንዴ ለምትወዱት ሰው መስዋዕት ትከፍላላችሁ። እና ምን ለማለት ፈልጌ ነው? ፋሚሊ እኔ ያረኩን ነገር ምናልባት ለአንድ ሰው ህይወት መቃናት ለአንድ ሰው ቤተሰቦቹ ጋር ፍቅር አግኝቶ ማደግ ለአንድ ሰው የተሻለነ ቦታ እንዲደርስ ማድረግ ያው ዋጋ ላስከፍል፣ እናንተን ሊያሰድብ ይችላል። ትክክል ናችሁ። እኔ ምንም ማለት አልችልም። እናንተን ለምን ትክክል ያያችሁትን ነገር እኔም ሌላ ሰው ቢያደርገው የሚደብረኝን ነገር ነው የሰጣችሁ ኮመንትና፣ አስመሳይነህ ምናምን ምናም እቀበላለሁ። ጌታን ነው ምላችሁ። በደስታ ነው ኮመንታችሁን የተቀበልኩትና አንዳንዴ ምን ነህ ነው ምናምን ብላችሁ የጠየቃችሁ፣ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ማለት ከኔ ጎን ሁናችሁ ስታበረታቱኝ ነበር እና ደግሞ ማይን ኮመንት ትሰጡኝ ነበር። የሰጣችሁ ይሄ ደግሞ ለኔ ብላችሁ እንደሆነ ይገባኛል። ፋሚሊ ማለት ነው። እና ወሬ አላብዛባችሁም። ማለት ፈልጌ ነው እኔ ይሄንን ሁላ ነገር ሳደርግ ፈልጌው እንዳልሆነ ልነግራችሁ ወዳለሁ በመጀመሪያ እንዴት ዴቫ ጋ ቤስት ብራዘር ነን። አዎ ብራዘሪ ነው። አዎ ወንድም ነው። ግን ደግሞ አንዳንዴ ወንድም ወይ የልብ ጓደኛ ቢጎዳ በኋላ ችግሬን ሲረዳ ከጎን ይሆናል ብዬ ስላሰብኩ ነው። ባዳ ላይ ያንን ነገር ባረገው፣ ማላቀው ሰው ጋር ባረገው እስከ መጨረሻው ነው የምንቆራረጠው ማለት ጥሩ ነገርም ስላል አደለ ማለት ነው ግን ደግሞ እሱ ወንድም ስለሆነ እንደ ወንድምነት የሚረዳኝ ነገር ነው ይረዳኛል ብዬ ስላሰብኩ ነው ለምን ኤልዳና ጋር ምንም ነገር ስለሌለን ጀስት እህቴ ናት ምናምን እሷን ግን አማክሬ ነው ያረኩት ይህን ነገርና ምንድነው? ምንድን ነው በቲና ኬዝ ነው እኔ እንደዚህ ያረኩት ቲና ህይወቷን እንድመራ ከቤተሰቦች የቤተሰብ ፍቅር እያገኘች እንድኖር እፈልጋሉ ለምን ስንቶቻችንን የቤተሰብ ፍቅር ያላገኘን እና ደግሞ እንደዛ ስንቶቻችንን ቤተሰባተን ስናለቅስ የቤተሰብ ናፍቆት ያለብንና ቲና እኔ ጋር ብትሆን በሰዓቱ እኔ አሁን ላይ መቋቋም ራሴን ባልቻልኩበት ሰዓት ይሄን ያድርጊያት፣ እኔ ጋር እየኖርን የበከተ ወይም ደግሞ የማያስፈልግ ህይወት ብንመራ ምን ጥቅም ብዬ ስላሰብኩ ነው እንጂ ይህንን ነገር ያደረኩት። አቅም ቢኖረኝ ወይ ደግሞ ራሴን ችዬ ለሰውም ተርፍ ቢሆን ያው እግዚአብሔር ይመስገን ባለሁብን ነገር በሆኑ ነገሮች ለሰው ተርፋለሁ። በእኔነቴ ግን ደግሞ ምላችሁ ይሄ ትዳር ምናምን ከባድ ነገር ነው። በዚህ እርሜ ላደገውም አልችል ነገር ነው ለእናንተም የምነግራችሁ ነገርና ቲናን ጠቅልዬ ምኖር ብሆን ኑሮ የምሪኝ ነው መስዋዕት ከፍዬ እኔ ላረጋት እችል ነበር ግን ደግሞ ቤተሰቧ እና ባል ከሌላ ሀገር መቶላት እንዴቱ ነው እንዳስጨነቁኝ እኔ የማውቀው ማለት ወይ አንተን ትምረጥ ወይ ቤተሰብ ትምረጥ ሲሉኝ ምንድነው ማድረግ ያለብኝ ፋሚሊስ እስኪ እናንተም የሆነ ነገር ገዙኝ ማለት ያንተ አርጋት ምናም ብትሉኝ እማይሆን ነው። ከቤተሰብ ጋር ተራርቃ እኔ ቤተሰብ መርቆ ደስ ብሏቸው ልጃቸው ሲሰጡ ሂጂስ ጠይቃቸው ምናምን ያለው ቫይብ ነው ደስ የሚለው ፍቅር ላይና ሌላ ቀንም ይመጣል የሆነ ነገር ይመጣል ትዳር ላይ ያው ብዙዎቻችሁ አጋጥሟችሁ ይሆናል እና ቤተሰብ ካልተዋደደ እኔጋ ምን ጥቅም አገባዋ በኋላ ሌላ ነገር ይመጣልና መስዋዕት ከፍዬ እሷን ለቤተሰብ ጋር እንድትሆን የመረኩበት ምክንያት ይሄ ነው። እና ፋሚሊ በትንሹም ቢሆን ትረዱኛላችሁ። ግን ደግሞ በቃ ወንድሜም ቢሆን አልተረዳኝም ማለት አፕን አረገ ማለት ያረኩበት መንገድ ምናምን ነገር አልወደደውም መሰለኝ። እና ብዙ ምልልስ አደረግን በቴሌግራም በእነዚህ አውርተን ነበርና ብዙ ስድብ ተሰዳደብን። እኔም ማረግ የለብኝም ብዬ እንድጸጸትበት አረገኝ ማለት አንዳንዴ ከመናገር በፊት ሀሳቡን ምኑ ሆኖ ነው ወንድሜ እንደዚህ ሊያደርግኝ የቻለው ብሎ ቢረዳኝ በጣም ነበር ደስ የሚለኝ። እና እኔ ማካፈል እችል ነበረ። ግን ደግሞ ያረግኩን ነገር ተግባር ስሜታዊ ሁኜ ወሰንኩኝ። ኤልዳና ና አወራኋት። በጣም የተረዳች በሰዓቱ ኤልዳና ብቻ ናት። ማንም የተረዳኝ የለም ነበረና። በጣም ከባድ ነው። ኢላና ጠፍታ እንደዛ ውስጥ ስገባ በጣም ከበደኝ። ይውት በቃ ምንም እንዳልሆነች ለኔ ገባኝ። ከዚህ በኋላ ደግሞ ማንም ከኔ ጎን የሚሆን ሰው እንደሌለ ስለተረዳው ራሴ ላይ አስፈላጊውን የሆነ ውሳኔ መወሰን አለብኝ። ገባችሁ? ፋሚሊ እዚህ ጋር የማያስፈልግ ሰው ምን ያረጋል? ማይጠቅም ሰው እኮ ምንም አያረግም። ፍቅርም ሲሆን ፈጣሪ ሲፈቅር ነው ትዳርም ሲሆን ፈጣሪ ሲፈቅር ነውና ምንድን ነው የራሴን ውሳኔ እኔ አሳድር ያለው በራሴ ላይ ማለት ነው። በቃ እኔ ሲጀመር የምገባ ለዚች ገ ለዚች ለማረበ ህይወት እኔ የምገባ ሰው አይደለሁም ብዬ ስላሰብኩኝ ራሴ ላይ ውሳኔ አሳድር ያለው ማለት ነው እና ፋሚሊ ይቅርበሉኝ፣ ሁላችሁንም አጥፍቻለኝ ይቅርበሉኝ። ይቅርታችሁን ጠይቃሉ። ይሄ ቪዲዮ የምታዩትላ በጣም ይቅርታ እና ዛሬ በቃ ራሴ ላይ አሪፍ ውሳኔ ወስኛለሁ። በቃ የመጨረሻ ውሳኔ፣ ከእናንተ ጋር የመለያያ ውሳኔ ወስኛለሁ። እና በጣም ይቅርታ ካስደብርኳችሁ ይገባኛል፣ አስደብርዳቸዋለሁ። እኔ ክፉ ሰው ነኝ፣ ያረኩን ነገር ልክ አይደለም ምናምን። እና ፋሚሊ ዛሬ የመቁረጫ ነገር ነው የማደርገው ማለት ነው፣ ከእናንተ የመሰነባበቻ ነገር ነው የማደርገው። ለበደልኳችሁላ ዝቅ ብዬ ይቅርታ ጠይቃለሁ። አሁን በድጋሚ ዝቅ እላለሁኝ ይቅርታ ጠይቃለሁኝ። በመጨረሻ የራሴን ውሳኔ ወስናለሁ ፋሚሊ። በምንም ነገር አልጸጸትበትም። ባረኩን ነገር መጥፎ ነገር ሊሆን ይችላል፣ በፈጣሪ ቤት ልጠይቅበት ይችላለሁ። ግን እዚህ ላይ ኑሬ ምናምን ሳስበው ምንስ ማርያምን ነው እምላችሁ ፋሚሊ። እና አስቤበታለኝ። ሌቫይ ካስደበርኩ ይቅርታ። በጣም ነው የምወድህ፣ በጣም ነው የማከብርህ። ለኔ ብዙ ነገር አድርገሃል። ብዙ ጠጥተናል፣ ብዙ በልተናል፣ ብዙ ስቀናል፣ ብዙ ተጫውተናል። ለኔ ብለህ ብዙ መስዋዕት ከፍለሃል። የምሬን የሆነ እዚህ ላይ ስቆም ዴቫ ማለት ለእኔ ምንም መናገር አልችልም። ፋሚሊ ያረገልኝን ነገር ማለት አንዳንዴ ምን መሰላችሁ ፋሚሊና መናገር ይከብደኛል። ምን መሰላችሁ እኔ እዚህ ጋር ስቆም ብዙ ነገር መስዋዕት ከፍሏል ለኔ። በቃ እኔ ቪዲዮ ሁላ እንደ ጀምር ያደርገኝ እሱ ነው። ባይዘው እኔ ቪዲዮ ለእኔ ምንድን ነው ምናምን ብዬ እል ነበር። ግን ብዙ ፋሚሊ አግኝቼበታለሁ ብዙ በጣም ብዙ ቤተሰብ አግኝቼበታለሁና እሱም ማጣት አልፈልግም፣ የምር እነግራችሁ ነገር። ግን ደግሞ በቃ ከማጣው ኑሬ ከማጣው ሙቼ ባጣ ይሻላል ብዬ ራሴን ውሳኔ ወስኛለሁኝና በጣም ነው የምወዳችሁ። ወሬ አላብዛባችሁና ይቅርታ፣ ሁላችሁ ነው ውጭ ሀገርም ለምትገኙ ሀገር ውስጥም ለምትኖሩ ሁላ ይቅርታ፣ አጥፍቻለሁኝ። እናቴ በጣም ነው የምወድሽ፣ የምሬ ነው። እደግምላችኋለሁ። እናቴ በጣም ነው የምወድሽ። እኔ እንኳን ይሄን ቪዲዮ ካየሽ በጣም እንደምወድሽ እና እንደማከብርሽ አንቺን በቃ ትልቅ ቦታ እንደርሽልኝ እንደምፈልግ እንድታወቅ ፈልጋለሁ። እናቴ የምሬ ነው። ቀሪ ዕድሜሽን ደስተኛ ሆነሽ እንድትኖር ይፈልጋለሁ። እናቴ ዲቫም እንደሚንከባከብሽ ተስፋ አረጋለሁ። ማለት ያረኩት ነገር ሲገባው በጣም እንደሚረዳይ ተስፋ አረጋለሁ እና እናቴ እኔ ብሞትም ምንም ነገር አይደለም ለዴቫ ሁሉንም ነገር እንደተውኩት ቁጣሪው እናቴ እና